አሰላም አሌይኩም ወረህመቱላሂ ወበረካቱ። ሰላም ሰላም፣ ውድ አገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም ነው ሀባይቢዎቼ። ዛሬ ደግሞ ያው የቤት አስቤዛ ይዤላችሁ ቀርብ ያለሁኝ ማለት ነው። ዋጋውን ከባለቤቱ ትሰማላችሁ። ከትንሽ እስከ ትልቅ ያለው ዋጋ እነግራችኋለሁ። ጤፍም ያገዳህል፣ ሽሮ፣ በርበሬ ምናምን ወዘተ የመሳሰሉትም ማለት ነው። ላይክ እና ሸር፣ ሰብስክራይብ በማድረግ አብሯችሁኝ ቆዩ። ሙሉ ዋጋውን ይነግራችኋል ባለቤቱ። ላይክ ማድረጋችሁን እንዳትረሱ። ይሄንን ይመስላል ማለት ነው። ምንድን ነው የሚባለው? ይሄ ድፍን ገብሳ ምንም ያልተ የሚቆላ ገና። ኪሎ ስንት ነው ይሄ? አሁን አሁን አሁን ዋጋ የዛሬው አሁን ዋጋ የእንጀራህል ማለት ነው ኪሎ በስንት ነው? ይሄ ደግሞ የሽሮ ሆነ ኪሎ መቶ ሰማንያ እሺ ሽሮ አንድ ኪሎ በመቶ ሰማንያ የተከፋ የተዘጋጀ መፈጨት የሚቀረው ማለት ነው ጨለም ስላለ ነው እንጂ ቆንጆ ሽሮ ነው አስታወስተኝ ይሄም ሽሮ ነው። ይሄ ደግሞ ሽሮ ንድነው የሚባለው። ይሄም ሽሮ ነው። በቃ ተመሳሳይ ሽሮ ነው። ቂላ ሽሮ ማለ ዋጋው እንደዛው ማለት ነው። ይሄ ደግሞ ፉል ነው። ኪሎስንት ነው8 አንድ ኪሎ መቶ ሰማንያ ይህቺ ደግሞ ጓያ ሽሮ እሺ ይሄም ኪሎ መፈጨት ብቻ ነው የሚቀረው የተለቀመ የተዘጋጀ እሺ የተለቀመ የተዘጋጀ ማለት ነው እንግዲህ ረመዳን እየደረሰ ነው ደግሞ ያ ቀረብ እያለ ነው ያለውን ዋጋ ነግራችኋለሁ ማለት ነው። ለዛሬ ለአሁን የዚህ ሳምንት ዋጋ ማለት ነው። ይሄ ጤፍ ደግሞ ቆንጆ የየት ሀገር ጤፍ ነው? ቦረና አንደኛ ቆንጆ የሚባለው ነዋ። ነጭ ጤፍ ቆንጆ አንደኛ ቦረና መቶ አስራ ስምንት ኪሎ፣ መለስተኛ ደግሞ መቶ አስራ አምስት አንዳንድ ቀን ይስራሉ። ይህ ሀገር ነው ቦረ ነው ያም ነው ያም መቶ አስራ አምስት ሌላው ተመሳሳይ ነው። ሌላው ተመሳሳይ ይሄ ምንድን ነው? ምሽንጋ ቢጫ ማሽላ ጅሩ ነው። ቢጫ ጅሩ እሺ ኪሎ ኪሎ 65 ኪሎ 65 ማለት ነው። እኔ ይሄንን አይደለም እንደምገዛ ምርጥ ነው ይሄ ወላሂ አንደኛ ነው። እሺ በቆሎ የአገር ቤቷ በቆሎ ኪሎ በአርባ ብር የአገር ቤቱ በቆሎ የአገራችን ማለት ነው። እና የወለጋም የሚባል አለ። ይሄ የአገራችን እና ደግሞ አሁን በርበሬ ማለት ነው። ይሄ እንግዲህ አንደኛ በሚባለው ማሪቆ ማለት ነው። ቆንጆ በርበሬ እንደምታዩት ጽድት ጥርት ያለ ነው። ይሄ ኪሎ በ8 ከ50። ቆንጆ አንደኛ የሚባለው ማሪቆ ይሄ ይሄ የምታዩት አሁን ወፋፍሩ ዛለው 8 ከ50። ደግሞ እቺ ሐረሯ ቀጠን ቀጠን የምትለው እቺ 700 ማለት ነው። 6 ከ50 700 ብቻ በአጠቃላይ የመጨረሻ የወረደ የሚባለው ስድስት ከሀምሳ ቆንጆ የሚባለው ደግሞ ከስምንት መቶ እስከ ስምንት ከሀምሳ ማለት ነው። በርበሬ በለው ደግሞ ስምንት መቶ አለ በለው የምታቃጥለው ስምንት ከሀምሳ ማለት ነው። እነዚህ እነዚህ አሁን ሰባት ከሀምሳ ማለት ነው። እቺ የሐረሯ ባለሰባት መቶ ናት። እች ቀጫጭኗ ዱቄቷ ግን አንደኛ ነው ማለት ነው እላችኋለሁ ውድ አገራችን ልጆች። እናም የበርበሬው ዋጋ ደግሞ ይሄንን ይመስላል ውድ አገሬ ልጆች። በርበሬ እስከ 500 ደርሶ ነበር ክረምት ውስጥ ማለት ነው። አንድ ኪሎ 500 ገብቶ ነበር። ወላሂ በጣም በሚገርም ሁኔታ ጨምሮ ነበር ቡናና በርበሬ ማለት ነው። ብቻ አሁን ላይ አልሐምዱሊላ ጥሩ ነው፣ መካከለኛ ደረጃ ደርሷል። እንግዲህ አላህ ይሄንን ነገር ማለት ከፈጣሪ ነው እንጂ እኔ እንጃ። የኢትዮጵያ ኑሮ እንኳን ከዚህ በኋላ እየተስተካከለ ይሄዳል አላውቅም፣ ብቻ በፈጣሪ ስራ አልገባም ላችኋለሁ፣ ወዲ አገሬ ልጆች። እንግዲህ ዛሬ የበርበሬና የጤፍ የእንጀራህል ዋጋ ዝርዝር ይሄንን ይመስላል ማለት ነው። ቀጣይ ደግሞ የተቀረውን የዘይት የሌላ ይሄ የሱቃ ሱቅ እቃዎች አለ አይደለ እነሱን እነሱን ዋጋ እነግራችኋለሁ ማለት ነው ላይክ ሸር ማድረጋችሁን እንዳትረሱ ረመዳን ሳይደርስ ቀደም እያላችሁ ዘዙ ትንሽ ረመዳን ላይ ዋጋ ትንሽ ጨመር ያደርጋል ብዙም ባይካበድ እላችኋለሁ ሀባይቢዎቼ እና ብቻ አላህ ሀገራችንን ሰላም አድርጎ ኑሯችንን ያስተካክልልን አላህ ካመጣብን እንግዲህ ምን ይባላል? ለማንኛውም ማለት ነው ለዛሬ ይዤላችሁ የቀረብኩት ይሄንን ይመስላል። ቀደም ብላችሁ ረመዳን በተለይ ሙስሊሞች ረመዳን ሳይደርስ ረመዳን ላይ እየታወቀ ነው። በተለይ በርበሬ እና ስኳር፣ የሾርባ ምናምን ይሄ ዘይት ምናምን ነገር የተወሰነ ይጨምራል። እንበላችኋለሁ እንግዲህ እንሰራለን፣ ስራችንን አላህ የረመዳን ሰው የዛ ሰው ይበለን። ለዛሬ ይዤላችሁ የቀረብኩት ይህንን ይመስላል። ውድ ሀገሬ ልጆች ከይሩን ሁላ ተመኘሁላችሁ። ሰላም አሌይኩም ወራህመቱላሂ ወበረካቱ። ባይ ባይ።